በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? ቸር መድኃኔ ዓለም እግዚአብሔር ፈጣሪያችን ቅዱስ ስሙ የተመሰገነ ይሁን። ነገ የቅዱስ አፍኒን ሊቀ መላእክት ዓመታዊ በዓል ነው፣ ከአርባዕቱ እንስሳ ጋር ማለት ነው። ሌሎቹን ሊቃነ መላእክት በመሐረና አብ ለማስገባት ያው ብዙ አይከብድም፣ ምክንያቱም ያው ተናባቢ ስለሆነ የሚጀምረው ሚካኤል ሩፋኤል የሚለው ኡራኤል፣ ምንም ኡራኤል በአናባቢ ቢጀምር የራሱ ተጨማሪ ድምፅ ስላለው፣ አፍኒን የሚለው ግን ጉሮሯችንን ሊይዘን ይችላል እና ከዚህ በፊት አለመድነው ከሆነ ያው ነገ የግድ መላልሰን መጮ ስላለብን የአርባይቱን ሳ ያው ማህበር ስለሆኑ ብዙ ስለሆኑ አሬነ እግዚኦ ሳይል ከላይ ማስገባት አንችልም። ስለዚህ አርባይቱን ሳ 24ቱ እና ነገደ መላእክት አእላፍ 99 በሚሆኑበት ጊዜ ማይደረ ሰላምንን መመላለስ ይቻላል። ያው እህቶሙ ለመላእክት በሚለው ምስጢር ለማዳረስ ማለት ነው። አርባዕቱ እንስሳ፣ 24 ካህናተ ሰማይና አእላፍ 99 ነገደ መላእክት ሲሆኑ፣ ሌሎቹ ሊቃናት ግን በየእነሱሪ ዓለም ሌሎችም በየስፍራቸው ነሳቆየልም ይባላል። የአፍኒንን ትንሽ ጉሮሮን ያዝ ማድረግ ነው እንጂ ያን ያክል የሚከብድ ነገር የለውም። ተመሳሳይ ነው። እና እሱን እንሞክረውና አንድ ጊዜ ስንክሳር አንብበን እንጨርሳለን ማለት ነው። እግዚ ማሬ እነዚ ሳይለ ከሚለው መላከ ሰላምን ሊቀ መላእክት አፍኒን እንደዚያ ሁኑ፣ ሞክሩት እስቲ እንደሱ ነው። በቃ እና ከታች ከማንሻውን ጀምረው አረየነ እግዚኦ ሳይለከ መላከ ሰላምን ሊቀ መላ እሱ ነው ያው ዙሮ ዙሮ እንደ ሌሎቹ ሚካኤል ዑራኤል ሩፋኤል እንደሚለው ሳይሆን ትንሽ ያዝ ያደርጋል ጉሮሮን። ግን እሱን እንግዲህ ያው ነገ እሱ እንድንጮ ነው እንዳልኳችሁ ሌሎቹን በማይደረ ሰላምን ማካተት ይቻላል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙኑ ለኅዳር በዛቲ ዕለት ኮነ በዓሎሙ ለአርባዕቱ እንስሳ ለአልቦሙ ስጋ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ስምንት በዚህች ቀን ስጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነም። እሊህም መንበሩን የሚሸከሙ የእግዚአብሔር ሰረግላዎቹ ናቸው። ስለ እሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረም በዚያ ዙፋን ፊት በረድ የሚመስል ባሕር አለ። በዙፋኑም ዙሪያ አራት እንስሶች አሉ። በፊትም በኋላም አይንን የተመሉ ናቸው። የፊተኛው አንበሳን ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበር አሞራን ይመስላል። የሊህም የአራቱ እንስሶች እያንዳንዱን ክንፋቸው ስድስት ስድስት ነው። ሁለንተናቸውም አይኖችን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ፣ ክቡር፣ ልዩ ነው እያሉ በማዕልትና በሌሊት እረፍት የላቸው። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሡ ኦዚያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋን ላይ ተቀምጦ ብርሃኑም ቤቱን መልቶ ሱራፌልም በዙሪያው ቁመው አየሁት። የአንዱም የአንዱም ክንፋቸው ስድስት ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ፣ በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም አንዱም ከአንዱ ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ ቅዱስ ቅዱስ ተብለ የምትመሰገነው ምስጋና በምድርና በሰማይ የሞላ ነው እያሉ ያመሰግናሉ። ነቢዩ ዳዊትም በኪሩቤል ላይ ተቀምጦ በረረ አለም። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለም። እዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥቅል ነፋስ ሲመጣ አየው። ታላቅ ደመናም አለ፣ በዙሪያውም ብርሃን አለ፣ ከእርሱም እሳት ቦግ ብሎ ይወጣል በደመናውም መካከል ባለ በእሳት ውስጥ እንደ አራት ራስ አሞራ መልክ የሚመስል አለ። በመካከሉም እንደ አራቱ ኪሩቤል መልክ ያለ አለ። መልካቸውም እንዲ ነው፤ በውስጣቸው የሰው መልክ አላቸው። የአንዱም የአንዱ ፊቱ አራት ነው። ክንፉም አራት ነው። እግራቸውም የቀና ነው። ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከእርሱም እሳት ቦግ ይላል፤ እንደ ጋለ ብረት ፍንጣሪም ይበራል። ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የብዙ መላእክትን ድምፅ የእንስሶችንም የእነዚያ አለቆችን ቃል ሰማው። ቁጥራቸውም እልፍ አለቆች ያሏቸው ብዙ የብዙ ብዙ ናቸው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባሕር ውስጥ በእነዚያም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል፣ በእውነት ይገባዋል አሉ። እሊህም አራቱ እንስሶች አሜን ይላሉ፣ እሊያም አለቆች ይሰግዳሉ። ስለ ልልናቸውና ስለ ክብራቸው ለሊ አርባይቱ እንስሳ ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅርባይ እግዚአብሔርም ስለ እርሱ ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላህም ስለ እንስሳ ይለምናል። ገጸ ንስርም ስለ አይዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና፣ ስለዚህም በዓለም ሁሉ በስማቸው አብያተ ክርስቲያናት እንዲታነጹ በዚችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ያማልዳሉና። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ኪሩባ ወያን አፍራሱ ለመሐይምን ወጻድቅ እንተወርቅ አክሊለ ርእሱ አበዝ አምላክ ዘተጸውርዎ በአትሮንሱ ለለየገዩ ወለለሂ አበሱ ሰአሉ መድኃኒተ ወምረተ ህሱ

ይህም ከሱራፌልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ሱራፌል እና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ መላክ አማላጅነት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ እንዘት ቅድስት ስልስቶ ዘታፀን ዘልፈ ለመንበረ አምላክ አቂ ቦቶ። አፍኒን መልአክ ዘምግባሪክ አይኩቶ ለጌጋየሰብ አመተ ሴሩ ጽህፈቶ መጽሐፈ እዳ ኢትድግ ባሀይቲቶ ወበዛቲ ዕለት ተዝካሩ ለዮሐንስ ሊቀጳጳሳት ዋስተራዮ መስቀል ለቆስጠንጢኖስ ንጉስ በዚህችም ቀን የሊቀጳጳሳት ዮሐንስ መታሰቢያው ነው። ለንጉሱ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔርም ክብር መስካና ይሁን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለቆስጠንጢኖስ መንፈሰ ልቡና ዘአጥበቦ በአሚነ ክርስቶስ ይጽና ወያስተራት ህዝቦ በዛት ለት አምሳለ ከዋክብት በተማይትቦ በዲባ አራቱ እንዘሃለው ሰኪቦ በፈለገ ባዶ ስርኤ ወነፀረ ጸልቦ። ወበዛቲ ለት አይረፈ አባ ቅፍሮንያ ወልደ መኮንን አረማዊ። በዚህችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈም። ከእለታትም በአንዲቱ ስሙ መርቆሪዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣም፣ እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢትን ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብፅ አገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ ወጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናን ልብስ እንዲያለብሰው ለመነው። አበምኔቱ እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያም ጊዜ የመንኩስና ልብስን ለበሰ። ተጋድሎንም በመጾምና በመጸለ ጀመረም። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ ያስነሳበት በመኳንንቱም ዘንድ ወነጀለው። እነርሱም አገራችንን ያጠፋ የመኮንን ልጅ ከዚያ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰውረው፣ በአጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየሰባት ቀንም ይጾማል። ያለ መራራ ደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮኒያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። አስር ዓመትም ቆይቶ ሞተም። ቅዱስ ቅፍሮኒያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ መስጢርን አየም። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈም። ለእግዚአብሔርም ክብር ምስጋና ይሆን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።

በዚህ ችው ዕለት የሰማይ ቴስዶሮስ ማይበር የሆኑ የመቶ ሰማንያ ሁለቱ መታሰቢያቸው ነው። ዳግመኛ በምዕራብ ገዳም ያደረ የአባ ኪሮስ ቤተ ክርስቲያን የከበረችበት ነው። በረከታቸው ምትድረሰን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመተሱ ለህዳር በዛቲ ዕለት አይረፋብ ቅዱስ ይሳቅ ሊቀ ጳጳሳት ዘሀገረ እስክንድርያም ሁልቆ ሙላቦ ሊቀነጳጳሳት አርብዓ ወአሐዱ